ቅድስተ ቅዱሳን ድንግል ማርያም በሰባቱ ዕለታት ትመሰላለች። ቅድስት ድንግል ማርያም በመጀመሪያዋ በዕለተ ሰሉስ በተፈጠረችው የገነት አበባ ትመሰላለች። አበባ በድርቅ ይደርቃል። የቅድስ ድንግል ማርያም ምስጋና ግን አይጎልም። ይህን ሄኖክ የተመለከታቸው ስድስት ተራሮች በስድስቱ ቃላት ወንጌል ያመኑ የሚመናን ምሳሌ ናቸው። ወተት ለጊዜው ሚለቅ ይመስላል ግን አይለቅም ወንጌልም ስትሰራ ምታልፍ ትመስል ነበረ፣ ግን አላለፈችም። እስከ ዕለተ ምጽአት ትነገራለችም። የቅድስት ድንግል ማርያምን መዓዛ ንጽህና፣ መዓዛ ድንግልና ከጻድቃን ንጽህና ድንግልና ጋር የሚመሳሰል አይደለም። ቅድስት ድንግል ማርያምን በፀሐይ ተመስላለች። ለምንድ ነው በፀሐይ ተመሰለች? እንግዲህ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኛ አልቀረም፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ ተናግራለች። እመቤታችን ያው እንግዲህ ጸምረ ጌድዮን የጌድዮን ጸምር ተብላ ትጠራለች። እንግዲህ ኦሪትም ስትሰራ ኦሪትም ስትሰራ ለጊዜው ማታልፍ ይመስላ ነበረ በኋላ ግን አልፋለ። እንግዲህ ለተከታታይ ሳምንታት ማሕሌተ ጽጌ ከተጀመረ ጀምሮ የማሕሌተ ጽጌ ትርጓሜን ሳቀርብላችሁ ነበረ። እንደምታውቁት ንባቡን ትርጓሜውን አውቀን ደግሞ ማሕሌቱን ስንቆም ከዛ ጣዕመ ዝማሬ ጋራ ምስጢሩን አውቀን ስንቆም በጣም ህሊናችን ሰማይ ሰማያት ይገባል። በቅድስት ድንግል ማርያም ፍቅር ጣይመ ፍቅር በእውነት ውስጥ ስጋችን ነፍሳችን መንፈሳችን ሁሉ ይደሰታል ይረካል እና ትርጓሜውን አሰማችኋለሁ። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሆንልን። የመጀመሪያው ማሕሌተ ጽጌ እንዲህ ይላል፤ ትመስል ምኪ ማርያም እለተ ሳልስተ ወራቤተ ዘወለደት ጽጌ ወፀሐይ አለም ብርሄተ ሀይበ ትመስል ሳቤተ ዕለተ እስመ ፈረየት ኪያኪ ተአምረ ግእዛን ሰንበተ ለዕለበ ሰማይ ወምድር ዘኮንኪ እረፍተ። ወደ አማርኛ ስንመልሰው አበባና ብርሂት የዓለም ፀሐይን የወለደች ማርያም እናትሻና ሦስተኛዋንና አራተኛዋን ልትመስላለች። ዳግመኛም ሰባተኛው ዕለትን ትመስላለች፣ በሰማይና በምድር ላሉ እረፍት የሆንሽ የነፃነት ምልክት ሰንበት አንቺን አፍርታለችና የሚል ልዩ ምስጋና ነው። እንግዲህ አባ ጽጌ ድንግል ከአባ ገብረ ማርያም ዘደብረ ሐንታ ጋራ በመሆን የደረሰው ቅድስተ ቅዱሳን ድንግል ማርያም በሰባቱ ዕለታት ትመሰላለች። በተለይ በውዳሴ ማርያም ትርጓሚያችን ላይ እንተረጉመዋለን። ቅድስት ድንግል ማርያም ከዕለተ እሑድ እስከ ዕለተ ቀዳሚት ባሉት ዕለታት እንዴት እንደምትመሰል በተለይ በትርጓሜ ላይ በስፋት ይታተታል። ትርጓሜውንም እስቲ ለማስታወስ ሰምተነው ነው እንድንመለስ በአክብሮት ጋብዛቸዋለሁ። በዕለተ እሑድ ትመሰላለች። በዕለተ እሑድ ለአስራው ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከእሷም ለዘኮነ ምክንያተ ግብሩ ብህላዊ ሁን እንዲለው ሥራው ፍጥረት ጌታ ተገኝተዋልና፣ በዕለተ ሰኑም ትመሰላለች። በዕለተ ሰኑ ከዚህ እስከ ብሩ ሰማይ መልቶ የነበረው ከሦስት ከፍሎታል። አንዱን ዙሪያውን አጎድጉዶ በጽንፈ ምድር ወስኖታል፣ ውቅያኖስ ይባላል። አንዱን ወደ ላይ አውጥቶ ሰቅሎታል፣ የብርሃን መመላለሻ ነው፣ ጠፈር ይባላል። አንዱን ጠፈር በላይ አኑሮታል ሐኖስ ይባላል የማይረጋ ብፅ ብፁ ነው ጠፈር የመቤታችን ብርሃኔ ጌታ ይህማ የጠፈር ምሳሌ ሆነች እንጂ መቼ ለትውስ ምሳሌ የሆነች ብሎ አይፈርስም። ዕለት የመቤታችን ብርሃኔ ጌታ ጠፈር ጌታ ከመቤታችን የነሳው ሥጋ ምሳሌ በለተሰሉስም ትመስላለች በለተሰሉስ በለተሰሉስ ለታምቁል ምር ሀመል ማለት ሳይል ዘዘራ በበዘሩ ወበበዘመዱ በበጽየሆ በበነገዱ በበፍሬሆ ወበበአምሳሊው ባለ ጊዜ በጽፍር የሚለቀሙ አትክልት በማጭድ የሚታጨዱ አትክልት በምሳሌ የሚቆረጡ እጽዋት ለስጋውያን ምግብ የሚሆኑ እንበለዘር ተገኝተዋል። ከእሷም ለመንፈሳውያን ምግብ የሚሆን ጌታ እንበለዘር ተገኝተዋልና ይህማ የምድር ምሳሌ የሆነች እንጂ መቼለት ምሳሌ የሆነች ቢሉ አይፈርስም። እለት እመቤታችን ምድር የማሕፀኗ ፍሬ የጌታ ምሳሌ በለተረቡም ትመሰላለች። በለተረቡ ለይኩኑ ብርሃናት አቤት ውስጥ ተጠፈረ ሰማይ ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ ጨረቃ ከዋክብ ተገኝተዋል። ከእሷም ፀሐይ ጽድቅ ጌታ ተገኝተዋልና በለታሙስም ትመሰላለሽ በለታሃም ለታውጽ ለታውፅ ባህር ዘመደ እንስሳ ዘይታ ወዘቦ ላይ መንፈሳ ሕይወት ባለ ጊዜ በልብ የሚሳቡ በግር የሚሽከረከሩ በክንፍ የሚበሩ በለመነፍስ ሕይወት ዋን ሆነው ጸንተው የሚኖሩ የባህር ፍጥረታት ተገኝተዋል። ከዚሁም በረው በረው ሄዱ አሉ፣ ከዚያው የቀሩ አሉ፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረው በረው ሄዱ የጥሙ ቃን፣ ከዚያው የቀሩ የጥሙ ቃን፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ፀበገዳም ሲጸናባቸው ወደ ተላለም ተላለም ሲጸናባቸው ወደ ጸበገዳም የሚሉ የመናንያን የመነኮሳት ምሳሌ ሚሮ ወድቅ ጻድቅ ወሚሮ የተመሳ እንዲል ይስወባራ ኮሙላ ለከሊሁ ባቲ በረከት ይላል ብሎ በልባቸው የሚሳቡ በከብታቸው በንብረታቸው ነግደው ከሚስታቸው ወልደው ሥጋ ወደሙ ተቀብለው ወአስራት በኩራት አውጥተው የሚኖሩ የሚመናን ምሳሌ በግራቸው የሚሽከረከሩ ምሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፍ የሚበሩ ተመስጦ ያላቸው የሰማይታት አለት የመቤታችን ባሕረ ጥምቀት ምሳሌ በለታ አርበብት ትመሰላለሽ በለታ ንግበር ሰባ ነው ባለ ጊዜ ቀዳም አዳም ከእቱም ም ተገኝቷል። ከእሷም ዳግመ አዳም ጌታ በእቱም ድንግልና ተወልደዋልና በለተቀዳሚ ትም ትመሰላለች። ዋመሳ ቤት ለታ የረፈ እግዚአብሔርም ሁሉ ግብሩ ዝሐዘ ይግበር ባለ ጊዜ ስጋዊ ረፍ ተገኝቶባታል። ከእሷም የመንፈሳውያን ረፍት የሚሆን ጌታ ተገኝቷልና። እንግዲህ ውዳሴ ማርያም ትርጓሜን ሰምተን እንደመጣ ነው። ቅዱስ ድንግል ማርያም ከለተሁድ እስከ ዕለተ ቀዳሚት ባሉት ዕለታት ትመሰላለች። አሁን ደግሞ በምናየው ማሕሌተ ጽጌ ላይ አባጽጌ ድንግል ደግሞ ሃናን ነው የሚመስላት። ሃና ቅድስታና በእነዚህ ዕለታት ይመስላታል። በተለይ ከዕለታት መርጦ በለተ ሰሉስ ወይም በማክሰኞ በለተ ረቡዕና በለተ ቀዳሚት ወይም በሰባተኛው ዕለት መስሎ ትመስል፣ ምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ ካይበ ትመስል ሳብዕተ ዕለተ እስመ ፈሬየት ኪያኪ ተአምረ ግእዛም ሰንበተ ለዕለበ ሰማይ ወምር ዘኮንኪ ረፍተ በማለት ቅድስት ድንግል ማርያምን የወለደችውን ሀናን በማክሰኞ ዕለት ይመስላታል። በለተ ረቡዕ ይመስላታል። በለተ ቀዳሚት ይመስላታል። ምስጢሩ ምንድን ነው የሚለውን አሁን እያብራራን እናያለን። እንግዲህ ቅድስት ድንግል ማርያም በለታት እንደምትመሰል ሁሉ፣ አሁን ደግሞ ሀና በለተ ማክሰኞ አባጽጌ ድንግል ይመስላታል። እንደምታውቁት በለተ ሰሉስ ወይም ማክሰኞ አዝሬት አትክልት እጽዋት ተገኝተዋል። በተለይ ስለዚህ አበባ አንቺን አስገኝታለችና ሀናን በማክሰኞ ዕለት እመስላታለሁ ብሎ ሊቁ አባ ጽጌ ድንግል ያነሳታል። ምክንያቱም ቅድስት ድንግል ማርያም በመጀመሪያዋ በእለተ ሰሉስ በተፈጠረችው የገነት አበባ ትመሰላለችና ነው። ለዚህም ስለመጀመሪያው አበባ የጻፈልን አባታችን ሄኖክ ነው የአዳም ሰባተኛ ትውልድ ሄኖክ የሆነው ሄኖክ በምዕራፍ ሰባት ከቁጥር አንድ እስከ ሁለት ምን ይላል የከበሩ ሰባት ተራራዎች አየሁ ይላል። ሰባተኛውም ተራራ በነዚህ መካከል ነው ይላል። በስድስቱ መካከል እንደሆነ ይጠቅሳል። ቁመታቸው ግን እንደ አትሮንስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ። ከእነርሱ አንዱስ እንኳን ለእኔ የሸተተበት ጊዜ ከቶ የለም። እንደርሱም ያሉ ሌሎች አይሸቱም። ከሽቱም ሁሉ ይልቅ ይሸታል። ቅጠሉም አበባውም እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም ይዛፍ እንሆ ያማረ ነው፣ ለማየትም ያማረ ነው። ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደድሁ ነው አልሁ፣ ይላል። በመጽሐፍ ሄኖክ ምዕራፍ 7 ቁጥር 1 እስከ 22 ሙሉን አንብቡት። ሄኖክ የተመለከታቸው እንግዲህ ሰባት ተራራዎች አሉ። ሰባተኛ ይቱ ተራራ እንግዲህ በመካከል ያለሽ ናት እና ሊቃውን ሲያመሰጥሩት ይህ ኖክ የተመለከታቸው ስድስት ተራሮች በስድስቱ ቃላት ወንጌል ያመኑ የሚመናን ምሳሌ ናቸው። ሰባተኛ ይቱ ተራራ ደግሞ የቅድስት ድንግል ማርያም አምሳል ናት። ሰባት እንደምታውቁት ፍጹም ቁጥር ነው። እመቤታችንም በክብር ፍጽምት ናት። ያችን ተራራ የመዓዛ ዕጽዋት እንደከበቧት እመቤታችንም በጻድቃን ማዓዛ፣ ንጽህና፣ ቅድስና ተከባለች። ካሉት ዛፎች ሁሉ ደግሞ እንደ እርሷ የሚሸት የሚመስላት የሌለችው በመካከላቸው ያለችው አንዲት ዛፍ ደግሞ ያው የቅድስት ድንግል ማርያም ምሳሌ ናት። ምክንያቱም የቅድስት ድንግል ማርያምን ማዓዛ ንጽህና፣ ማዓዛ ድንግልና ከጻድቃን ንጽህና፣ ድንግልና ጋር የሚመሳሰል አይደለም የእሷ ልዩ ስለሆነ ነው የማይጠወልግ ቅጠሏ አበባዋ እንደማይረግፍ ቅጠሏ እንደማይጠወልግ ለዘላለም የማይለወጥ የዘላለማዊ ድንግልናዋ አምሳል ነው እና ፍሬው ብዙ እንደሆነ በእሷም እሷም በድንግልናዋ የሚገኘው ክብር ብዙ መሆኑን ታላቁ አባት የኖክ ሲጠቁም ነው። ያቺ ፍሬዋ እንደ ዘንባባ የተነባበረ እንደሆነ የመቤታችንም ክብሯ እጅግ የበዛ መሆኑን ያሳያል። መትይ ተፈጣሪ መልእልተ አንድም የዛፏ ፍሬ የልጇ ፍሬ ህይወት የክርስቶስ ምሳሌ ነው። ያ ፍሬ ሲቆርጡት እየተካ እንደማያልቅ ሁሉ ለቤዛ ብዙሀን የተሰጠ የጌታ ቅዱስ ስጋው ክቡር ደግሞ እለት እለት እየተሰዋ ሲሰጥ የመኖሩ ምሳሌ ነው። ያ ዛፍ ሄኖክ እንዳለው በአይን ለማየት ያማረ አስደሳች እንደሆነ ሁሉ በእመቤታችንም ንጽህና፣ ቅድስና፣ ድንግልና የሚገኘው ክብር ለአይነ ልቡና ደስ የሚያሰኝ መሆኑን ይጠቁማልና ሄኖክ የተመለከታት ያቺ አበባ ያቺ ቅጠሏ ማይጠወልገው አበባዋ ማይረክፈው ዛፍ በለተሰሉስ እንደተገኘች ንጽህናዋ፣ ቅድስናዋ በተለይ ደግሞ የማይለወዝ ዘላለማዊ ድንግልናዋ ታላቅ ነውና ሀና ቅድስታና እችን አበባ ያስገኘች ለተሰሉ ስር ትመስላለች፣ በማለት ሊቁ ያመሰጥራል። ኤፍሬምም ምን ይላል? ኮንኪ አዝቀ ንጹሃ ይላል። ነፋሳት ያልወዘወዟት ሐሮረ ፀሐይ ያላጠወለጓት ለታብቁል ታብቅል ባለው ቃል ከልምላሜ ከአበባ ከፍሬ የተገኘሽ ግራ የተሰሉስ አንቺ ነሽ በማለት ያቺ ያቺን አበባ ነፋስ እንዳልወዘወዛት ሐሩረ ፀሐይ እንዳላጠወለጋት፣ እመቤታችንም ጽነተ ሥጋ ጽነተ ነፍስ የለባትም። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ያማረች የከበረች ያጌጠሽ ናትና በዕለተ ሰሉስ ትመሰላለች። ለዚህ ነው ትመስል ምኪ ማርያም እለተ ሳልስተ ወራቤተ ሶስተኛዋን እለት ትመስላለች። ምክንያቱ አበባ አንቺን አስገኝታለች እና ያቺ ኖክ የተመለከታት አበባ በለተሰሉስ እንደተገኘች ቅድስት ፍሬሕይወት ክርስቶስን የወለደችልን አማናዊት አበባ ድንግል ማርያምም ያስገኘቻት ደግሞ የወለደቻት ቅድስት ሀና ናት እና ሀናን ሊቁ በዚህ ይመስላታል ማለት ነው። ወራ ቤተ አራተኛዋን ልትመስላለች ምክንያቱም ዘወለደት ጽጌ ካለ በኋላ ወፀሐይ ዓለም ብርሂተ ብርሂት የሆነችውን የዓለምን ፀሐይ አንቺን አስገኝታለችና በለተ ረቡዕ መስላታል ብላል። በለተ ረቡዕ እንደምታቁት ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ቅድስታና ደግሞ ቅድስት ድንግል ማርያምን ወልዳለች። ድንግል ማርያም በፀሐይ ተመስላለች። ለምንድነው በፀሐይ ተመሰለችው ሲባል እንደምታቁት ፀሐይ ምልአት አላት። ሁልጊዜ የሞላሽ ናት። ቅዱስ ጳውሎስ የቅዱሳንን ክብር ሲመስል የፀሐይ ክብሩ ሌላ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብትም ክብራቸው የተለያየ ነው። አንዱ ኮከብ ከአንዱ ኮከብ ይበላለጣል፣ ሙታንም ሲነሱ እንደዛ ነው ይላል። ቅድስት ድንግል ማርያምም በፀሐይ ተመስላለች፤ ምክንያቱም ፀሐይ ሁሌ ምሉ እንደሆነች ወይም ምልአት እንዳላት ቅድስት ድንግል ማርያምም በሃይማኖትም፣ በምግባርም፣ በንጽህናም፣ በቅድስና በዘላለማዊ ድንግልና የመላሽናት ማለት ነው። ክብሯ የማይጎድል ነው። ስለዚህ ያቺ ፀሐይ በብርሃኗ መጉደል እንደሌለባት ቅድስት ድንግል ማርያምም ክብሯ የማይጎል መሆኗ ያቺ ፀሐይ በብርሃኗ መልታ እንድትኖር እመቤታችንም በቅድስና ፀንታ ትኖራለችና ቅድስታና አበባ አንችን ፀሐይ አንችን በማስገኘቷ በለተሰሉስ መስላት አለው። በማክሰኞ ለት ማለት ነው። በለተ ረቡዕ መስላታለሁ ካለ በኋላ እንደገና ካይበት መስል ሳቤ ተለተ ሰባተኛዋን እለት ትመስለኛለች ይላል። ሰባተኛዋን እለት ትመስለኛለች። ምክንያቱም አለ ራሱ አባጽጌ ድንግል ሲጠቅስ ማለት ነው። ምክንያቱም ሲያስረዳ ካዕበ ትመስል ሳብዕተ ዕለተ እስመ ፈረየት ኪያኪ ተአምረ ግእዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ ረፍተ ምክንያቱም አለ። በሰማይና በምድር ላሉ እረፍት የሆንሽ የነፃነት ምልክት ሰንበትን አንቺን አፍርታለችና ስለዚህ በዕለተ ቀዳሚት እመስላት አለው አለ ያቺ እለተ ቀዳሚት እረፍት እንደተደረገባት ሁሉ ቅድስት ድንግል ማርያምም ከልጇ አማልዳ ለጻድቃን እሴት፣ ለሀጣን ስርየት አሰጥታ እረፍተ ነፍስ ሀጣን እንዲያርፉ ታደርጋለች፣ ከልጇ አማልዳ። ስለዚህ እረፍተ ነፍስ የምታሳርፍ በምልጃዋ ቅድስት ድንግል ማርያምን ቅድስታና ወልዳታለችና ቀዳሚትን ትመስለኛለች በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ በማሕሌተ ጽጌ ድርሰታቸው ላይ እንግዲ ቅድስት ድንግል ማርያምን አክብረዋል፣ አወድሰዋል። ይሄ እንግዲህ የመጀመሪያው ነው። ከዛ በመቀጠል ሁለተኛው ማሕሌተ ጽጌ ደግሞ እንዲህ ይላል። ስብሃተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይፈርህ አባረ ዛያረጥብ የብሰ ወያ የብስ ባይረ እስመ ብኪ ጠለተ አምር እንተ ረዳቶ ነጸረ ጌድዮን ሀበሰፋ አምሳለኪ ጸምረ። ወደ አማርኛ ስንመልሰው ማርያም ሆይ የፍቅረሽ ምስጋና ሁል ጊዜ በሁሉ አንደበት ያብባል ድርቅንም አይፈራ የብሱን ያረጥባል ባሕሩን ያደርቃል። አምሳልሽ የሚሆን ጸምርን በዘረጋባት ቦታ ጌዲዮን አወራረዱን ያየው ተአምር ጠል ባንቺ አለና የሚል እጅግ እጅግ እጅግ እጅግ ድንቅ ምስጋናን ነው የደረሰው። እንግዲህ ሩን በምናነሳበት ጊዜ ድርቅን አይፈራም በሁሉ አንደበት ያብባልና የፍቅርሽ ምስጋና በማለት ነው የሚናገረው። እንደምታውቁት እንግዲህ ድርቅ በመጣ ጊዜ አበባ ይጠወልጋል፣ አበባ ይደርቃል። አበባ ሁልጊዜ እንዳበበች አትቀርም። ወቅቷ የአበባ ወቅት ሲያልፍ መድረቁ አይቀርም፣ መክሰሙ አይቀርም፣ መርገፉ አይቀርም። እንግዲህ አበባ በድርቅ ይደርቃል። የቅድስት ድንግል ማርያም ምስጋና ግን አይጎልም እንደ አበባ ወቅቱ ካበቃ በኋላ እንደሚከስም አይደለም። የእሷ ምስጋና ትውልድ ዘያለፍ ትውልድ ዘየተረፍ ሁሉ የሚያመሰግናት ነው። ያለፈው ትውልድ ያመሰጋ መስግኗት ነበረ። በነቢያት ብንሄድ ንጽሕናዋን፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ክብሯ እየተገለጸላቸው ትንቢት ይናገሩ ነበረ። ሐዋርያትም በመላው ዓለም ዞሮ ሲያስተምሩ ንጽሕናዋን፣ ቅድስናዋን ሰብከዋል። ዓለም እስኪያልፍ ድረስ የሚነሱ ሊቃውን ደሞ ምስጋናዋን ክብሯን ይናገራሉና ድርቅን

አይፈራም በቃ ወይ የፈራ አባረ ድርቅን አይፈራም። የፍቅርሽ ምስጋና በልሳነ ኩሉ ይጸጊ በሁሉ አንደበት ያብባልና በማለት መስክረዋል። ዳዊትም ህየንተ አበዊኪ ተወልዱ ለኪ ደቂቅ በአባቶችሽ ፈንታ ልጆች ተተኩልሽ በማለት ንጽሕናዋን ቅድስናዋን በተናገሩ በአበይት ነቢያት ፈንታ ደቂቅ ነቢያት፣ በእነሱ ፈንታ ሐዋርያት፣ ሰባ አርድእት፣ ሊቃውንት የተተኩ ዓለም እስኪያልፍ ድረስ የሚነሱ መምህራን ንጽሕናዋን ቅድስናዋን ምሳሌዋን የሚናገሩ ናቸውና ሊቁ ይሄንን ይላል። ይህ ብቻ አይደለም። በሉቃስ 1 48 ላይ እሷ ራሷ ቅዱስ ገብርኤል ነገደ መላእክትን ወክሎ ሲያመሰግናት፣ ኤልሳቤጥን ቅዱሳንን ወክላ ቅዱሳትን ወክላ ስታመሰግናት፣ እንግዲህ በቅዱስ ገብርኤል እና በኤልሳቤጥ ብቻ ተመስግኝ አልቀርም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ ተናግራለች። እና ብርዱን የማይፈራ ድርቁን የማይፈራ በትውልድ ሁሉ የሚያብብ የሚያፈራ ንጽህናዋ ቅድስናዋ፣ ምስጋናዋ፣ ዘላለማዊ ድንግልናዋ በትውልዱ በትውልድ ሁሉ ይነገራልና ሊቁ ይሄንን አየ። ከዛ በኋላ ደግሞ በጣም በሚገርም መልኩ ባሕሩን የሚያደርቅ የደረቀውን የሚያረጥ ያን ድንቅ ተአምሯን፣ ጠለ ህይወት ክርስቶስ የወለደች ቅድስት ድንግል ማርያምን ጌዲዮን ባያት ብዝት ግምጃ መስሎ ሊቁ ያመሰግናል። እንግዲህ ጌዲዮን በመጽሐፈ መሳፍን ምዕራፍ 6 ከቁጥር 36 እስከ 40 በአውድማው የዘረጋት ያቺ ብዝት ግምጃ እጅግ ትደንቃለች። እንደው መልአኩን ምን ይለዋል? ጸምር ልዘርጋ ይለዋል። ጠሉ ከሰማይ የሚወርደው ጠል በብዝት ላይ ይውረድ፣ ዳርና ዳሩ ግን ደረቅ ይሁን ይለዋል። መልአኩን ይሁንልህ አለው። እንግዲህ ጠሉ ብዝት ላይ ወረደ፣ ዳርና ዳሩ ደረቀ ማለት ነው። እንግዲህ ይሄ ነው ርጥቡን ደረቅ ደረቁን እርጥብ ያደርጋል ያለው። ይኸውም ለጊዜው ተደረገ። ፍጻሜው ግን ጸምር የእስራኤል ነው። ጠል የረዴ ተእግዚአብሔር ምሳሌ ነው። ጠሉ ወደ ጸምሩ መውረዱ እስራኤልን የመርዳቱ በዳርና በዳር አለመውረዱ ደግሞ አይዛብን ያለመርዳቱ ምሳሌ ነበረ። ፍጻሜው ግን ጌዲዮን የዘረጋት ጸምር ጠሉ የወረደባት የመቤታችን ምሳሌ ናት። ጠሉ የጠለ ምህረት የክርስቶስ ምሳሌ ነው። ጠል ወደ ጸምር መውረዱ ጠለ ምህረት ጌታ በመቤታችን የማደሩ ምሳሌ ያመለክታል። በዳርና በዳር አለመውረዱ ደግሞ ጌታ በሌሎች ሴቶች ያለማደሩን ምስጢር ሲገልጽለት ነበረ። እንደገና ደግሞ ጌዲዮን ጸምር ልዘርጋ አለው ጸምሩ ደረቅ ይሁን ብዝት ግምጃው ደረቅ ይሁን ጠል ደግሞ በዳርና በዳር ይውረድ በማለት ደሞ በአንፃራዊነት ጌታን ይጠይቀዋል ይሁንልህ ይለዋል እንዳለውም ተደርጓል ለጊዜው ጸምር የእስራኤል ነው ጠሉ የመቅሰፍተ እግዚአብሔር ምሳሌ ነው ጠል ወደ ጸምር ላይ አለመውረዱ እስራኤልን ያለማጥፋቱ በዳርና በዳር መውረዱ ግን አይዛብን የማጥፋቱ ምሳሌ ነበረ በጌዲዮን ዘመን ፍጻሜው ግን ጸምር የእመቤታችን ምሳሌ ነው ጠል የዘር የሩካቤ ምሳሌ ነው። ጸምሩ ደረቅ መሆኑ እመቤታችን ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስ የመውለዷ አምሳል ነበረ። ዳርና ዳሩ የሌሎች ሴቶች ምሳሌ ነው። ያ ጠል በዳርና በዳር መውረዱ ሌሎች ሴቶች ግን በዘር በሩካቤ መውረዳቸው ምሳሌ ነው እና እመቤታችን ያው እንግዲህ ጸምረ ጌዲዮን የጌዲዮን ጸምር ተብላ ትጠራለች እና ሊቁ አባ ሕርያቆስም በቅዳሴው በቁጥር 34 ላይ ጸምር ዘጌዲዮን የጌዲዮን ጸምር አንቺ ነሽ በማለት ማለት ያው ያመሰግናታል። አባ ጊዮርጊስም በአርጋኖን መጽሐፉ ላይ ምን ይላል? ጸምረ ጌዲዮን ትትሜሰል በድንግል የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር በመለዋ ደረቅ ስትሆን በላይኛው ዝናብ ካፊያነት ለምልማ ተገኝታለችና ከሰማያዊ አባቱ እቅፍ የወረደ የበረከት ጠልን ድንግል እንደተቀበለች ሁላቸው ሴቶች ከዚያ ጠል ሳይነካቸው ለመሸከም ዝግጁ አልነበሩምና ዳግመኛም፣ ብዝቲቱ ግምጃ ደረቆና ተገኘች። ምድር በመለዋ ከዝናብ ካፋ የተነሳ የለመለመች ስትሆን፣ ሁላቸው ሴቶች ከተፈጥሯዊ ልማት ዘር ነጠብጣብ የተነሳ ሲፀንሱ ድንግልን የዘር ነጠብጣብ እንዳልነካት ድንግል ግን በዚህ ስርዓተ ተፈጥሮ ከነርሱ ጋር ስላልተባበረች የመጽነሷ ምስጢር ልዩ ነው፣ የመውለዷ ምስጢር ልዩ ነው በማለት በእውነት በእውነት ሊመስለዋል። ስለዚህ በእውነት ተአምር ጠል የወረደባት ጠለ ምሕረት ኢየሱስ ክርስቶስን በማህፀኗ በግብረ መንፈስ ቅዱስ ፀንሳ የወለደች ጌዲዮን የተመለከታት ብዝት ግምጃ የቅድስት ድንግል አምሳ መሆኗን አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ ደርሰዋል። የቅድስተ ቅዱሳን የድንግል ማርያም ረድ ቤቷ፣ በረከቷ፣ ንጽህናዋ፣ ቅድስናዋ፣ ጣይ መፍቅሯ ከሁላችን ጋር ይሁን እላለሁ። ሌላ ደግሞ በላይ ቤት የሚቆም አለ። እሱ በመጨረሻ እነግራቸዋለሁ። ማይረረትን ቤት ማርያም ዘመነ ጽጌ እንግዳ ወዘመነ ፍሬ ጽጋብ ዛዕመተ ረሃብ ፍዳ ብኪ ተኣምረ ዘይቤ ዩኤል ነብየ ኤልዳ ያንጸፈጽፍ እማኣድባሪሁ ወእማውግሪሁ ለይሁዳ ጸቃዋ ማዓር ቅድው ወሃሊብ ጻዕዳ የእንግዳ አበባ ዘመን ይሆንሽ የትንቢት አዝመራ ማርያም ብረሃብ ዘመን ፈንታም የጥጋብ ፍሬ ዘመንን ይሆንሽልን ነች። ጮተት የሚጣፍጥ የማር ወለላ ከይሁዳ ተራሮችና ኮረብቶች ይንጸፈጸፋል ሲል የኤልዳ ነቢይ ኢዩኤል የተናገረው ትንቢት በአንቺ ታወቀ፣ በአንቺ ተረዳ በማለት እንግዲህ እጅግ እጅግ የሚገርም ከትንቢተ ኢዩኤል የእመቤታችን አምሳል ተነግሯልና ያንን በመጥቀስ በእውነት ያንን በመጥቀስ ሊቃውንቱ ደርሰውላታል። ኢዩኤል የሁለቱ ነገድ ነቢይ የነበረው ኢዩኤል እንዲህ ይላል በተለይ በምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በዚያም ቀን እንዲህ ይሆናል፣ ተራሮች መዓረን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ፣ በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ፣ ከእግዚአብሔር ቤት ምንጭ ይፈልቃል ይላል። ይሄ በጣም የሚገርም ትንቢት ነው። ይኸውም እንግዲህ ነቢይ እግዚአብሔር ዩኤል የተናገረው ትንቢት የሚያስረዳው ምንድን ነው? አምስት ሺህ ከአምስት መቶ ዘመን ሲፈጸም በረሃበ ነፍስ በነፍስ ረሃብ በነፍስ ጽም ስንሰቃይ የኖርነውን እኛ ለማዳን የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ከቅድስ ድንግል ማርያም ተወልዶ ምግበር ሁባን ክርስቶስ ማርያም ተወልዶ የሚያደርገውን ነገር ኢዩኤል ሲናገር ነበረ። ይኸውም እንግዲህ ምን ይላል? በዚያም ቀን እንዲህ ይሆናል ተራሮች ማርን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ በማለት በማዕር የተመሰለች ኦሪትን በወተት የተመሰለች ወንጌልን በተራራ በተመሰሉ በሐዋርያት በኮረብታ በተመሰሉ በሰባ ሁለቱ አርድእት እንድነገሩ ማድረጉን ሲናገር ነው እና ማርና ወተት ያፈሳሉ በማለት ይህንን ነገር የተናገረው ማር የተባለችው እንግዲህ ኦሪት ናት። እንደሚታወቀው ማር ሲነኩት ያጣብቃል፣ ይይዛል፣ ማይለቅ ይመስላል። ግን በውሃ ስትታጠቡት ወዲያው ይለቃል። እንግዲህ ኦሪትም ስትሰራ ኦሪትም ስትሰራ ለጊዜው ማታልፍ መስላ ነበረ። በኋላ ግን አልፋለች እና በማሪ መስላታል። ወተት ወንጌል ናት፣ ወተት ይላሉ ሊቃውንት አባቶቻችን። ወተት ለጊዜው ሚለቅ ይመስላል ግን አይለቅም። ወንጌልም ስትሰራ የምታልፍ ትመስል ነበረ፣ ግን አላለፈችም። እስከ ለተ ምጽአት ትነገራለች እና በተለይ ዐሠርቱ ቃላትን እና ወንጌልን በተራራ በተመሰሉ በሐዋርያት እንድትነገር ያደርጋለ ከተራራ ማለቱ ተራራ ከፍ ያለ እንደሆነ ሐዋርያትም ልዑላን ክቡራን መሆናቸውን መናገር ነውና በኮረብታ በተመሰሉ ደግሞ ኮረብታ ዝቅ ያለ እንደሆነ የሐዋርያት ተማሪዎች ሰባ ሁለቱ አርድእት ናቸው በእነሱ እንድትነገር ማድረጉን ሲያጠይቅ እንግዲህ በዚያም ዘመን እንዲ ሆናል በማለት በተለይ ተራሮች ማዕረን ያንጠበጥባሉ ኮረብቶችም ወተትን ያፈሳሉ ይላል እንግዲህ ፈፋዎች ሁሉ ውሃን ያጎርፋሉ ከእግዚአብሔር ቤት ምንጭ ይፈልቃል በማለት እንግዲህ፣ እንደምታውቁት ከቤተ እግዚአብሔር በምንጭ የተመሰለ ልጅነት ስጋ ወደሙ እንዲሰጠን እንደሚያደርግ ሲናገር ነው። ይኸውም እንደምታውቁት የክብር ባለቤት ጌታችን በመስቀል ተሰቅሎ ሳለ ከወታደሮች አንዱ ለንጊኖስ የሚባል ጌታን አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ትኩስ ደምና ንጹሕ ውሃ ፈሰሰ። ያ ትኩስ ደም ለመጠጣችን ነው። ንጹሕ ውሃው ደግሞ ለጥምቀታችን ነው፣ ልጅነት ነው። ካህኑ ውሃውን በብርት አድርጎ በባረከው ጊዜ ውሃው ተለውጦ በግብር አምላካዊ ከጌታ ቀኝ ጎን የፈሰሰ ማየገቦን ይሆናል፣ የጎኑን ውሃ ይሆናል። በዛ ተጠምቀን ልጅነትን አግኝተናል ከስላሴ ዳግመኛ ተወልደናልና ከቤተ እግዚአብሔር ምንጭ ይፈሳል ይፈልቃል፣ ማለት በእውነት ልጅነት እንደሚሰጥ ያመለክታል ማለት ነው። ስለዚህ ይሄን ሁሉ ልጅነትን፣ ስጋው፣ ደሙን፣ ወንጌልን የሰጠንን ጌታ ደግሞ ቅድስት ድንግል ማርያም ወልደዋለችና ይሄ ብኪት አምረ በአንቺ ይሄ ነገር ታወቀ ተረዳ በማለት አባ ጽጌ ብርሃንና አባ ገብረ ማርያም ዘደብርሃንታ ቅድስት ድንግልን አመስግነዋታል። በተመሳሳይ መልኩ ያልኩ አባ ጊዮርጊስም ምን ይላታል በእንዚራ ስብሐት መጽሐፉ ላይ? ዳክመኛም የኢዩኤል የበረከቱ ምንጭ አንቺ ነሽ በማለት እንግዲህ ይጽፍላታል። በመዓዛ ቅዳሴ መጽሐፉ ላይ ደግሞ ምን ይላል? የኤልዳ ነቢይ የኢዩኤል የምንጩ ቦታ የይሁዳ የማር ወለላ የእውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ነይ በማለት እንግዲህ እጅግ የሚገርም ምስጋናን ያቀርብላታል። እና ቅዱስ ኤፍሬምም ምን ይላታል እጅግ ጣፋጭ መዓዛ ያለው ፍሬን የምታፈራ የወይን ዛፍ ናት፣ ከእግዚአብሔር ቤት የምትንቆረቆር ምንጭ ናት በማለት እንግዲ ኤፍሬም ሶሪያዊም በምስጋናው ላይ ያነሳታል። ስለዚህ ቅድስት ድንግል ማርያም ምግበር ሁባን ስትየጽሙአን ኦሪትን ወንጌልን የሰራ የክብር ባለቤት ልጅነትን የሰጠን ስጋውና ደሙን የሰጠን ጌታችን፣ አምላካችን፣ መድኃኒታችን፣ ህይወታችን፣ ንጉሳችን፣ ብርሃናችን፣ ፀሐያችን፣ እረኛችን፣ የህይወት እንጀራችን፣ የህይወት መጠጣችንን ወልዳልናለችና፣ ይሄንን እንግዲህ ሊቁ ይሄንን በማንሳት እንግዲህ ቅድስት ድንግልን ያወድሳታል ማለት ነው። ስለዚህ የኦርቶዶክሳውያን ምዕመናን ማሕሌተ ጽጌ ሲቆም ይሄ ሁሉ ምስጢር በሊቃውንቱ ሲዜም ምስጋናውን ከማቅረብ ባለፈ በጣዕመ ዜማ ባለፈ ደግሞ ምስጢሩን እዛ ቆማችሁ በማሰብ በማመስጠር በመረዳት ከበረከቱ ተቋዳሽ እንድትሆኑ ያው መልእክቴን አስተላልፋለሁ።